አንዳንድ ጉዳዮች ያለንን አቋም ለመግለጽ ተሰብስበናል። እሱም በሰሞኑ የሙስሊም ሴት ተማሪዎች አለባበስ ላይ ሂጃብ ንቃብ በተመለከተ የትምህርት ሚኒስቴር በተደጋጋሚ ያንን ሸሪአዊ አለባበስ የሚጋፋ አካሄድ ስለሚሄድ እየሄደም ሲላለ የሙስሊም ተማሪዎች የሙስሊም ሴት ተማሪዎች ማለት እንግዲህ ግማሽ አካል ነው ከሙስሊሙ። ግማሽ አካል ማለት እነኚህ ከትምህርት መስተጓጎል በተለያየ ምክንያት እንደ ሀገራችንም ብሎም እንደ ክልላችን ከዛ በመጣው ሰንሰለት አንዳንድ ቦታ ከፍተኛ የሆነ ችግር በዚህ ምክንያት እየደረሰባቸው ያሉ ሞራላቸው የተነካ ከትምህርት ገበታ የተፈናቀሉ፣ ቲቶ የሄዱ፣ የተሰደዱ፣ ስራአጥ የሆኑ፣ ለቤት ሰራተኛ የተዳረጉ ትልቅ ቦታ መድረስ ሲችሉ እንደዛ አይነት ይከሰታል። ይህ ብቻም አይደለም። ሌላው በዓላትን ባልጠበቀ መልክ አረፋ ኢደል ፍጥር። በተለያየ ጊዜ ፈተናዎች በዛ ቀን ይያዛሉ። ይህ ማለት እነኚህ ሙስሊም ተማሪዎች ሳያጠኑ ሳያዩ በባህል ላይ እያሉ ለባህል ዝግጅት በሚሆኑ ጊዜ ለፈተና ተዘጋጁ ማለት ግልጽ ነው ለማን ምን ያህል ጉዳት እንዳለው ማለት ነው። ስለዚህ ይህን አንዳንዴ ግርምት ይፈጥርብናል። በተደጋጋሚ ከፌዴራል መጅልሳችን ቢጻፍም ክትትል ቢደረግም ይርምት? ሁኔታ እምብዛም አይታይም። አንዳንድ እንደዚህ የህዝብ ነክ ነገሮች፣ ሃይማኖት ነክ ነገሮች ሲደረጉ መንግስት፣ የለውጡ መንግስታችን ለሙስሊሞች ብዙ መብት አስከብረዋል። ከእንጂዮነት ወደ ህጋዊ ህጋዊነት ድርጅት እንዲሆን ለመጀመሪያ ጊዜ ህዝባዊ ምርጫ እንዲካሄድ ብዙ ብዙ ነገሮች የተነጠቁ መብት እንደ መብት ሆኖ የእኛ እያሉ የተገፈፍ ነገሮች መንግስታችን አርመዋል። እርማትም ላይ አለ። የቀሩት እያረመም አለ። ግን ይህ ነገር በተለይም ትምህርት ላይ የሚከሰት ነገር ከባድ ነው። ምክንያቱም እያንዳንዱ ቤት አንኳኳል። ቅድም እንዳልኩት ስደትን ይፈጥራል። ከትምህርት መፈናቀል ስንት ጠንካራ ሴቶች ሚኒስትር ላይ ያሉ አገሪቷ ብዙ አስተዋጽኦ የከፈሉ ሙስሊም ሴቶች አሉ። እነኛ አይፈሩም ማለት ስለዚህ፣ አገሪቷ የጋራ ናትና ለዚህ ነገር ይህ ነገር የሙስሊም ተቋማትን እየጠየቁ ህጎቹም አዋጆቹም ደንቦቹም ቢወጡ እንዲወጡ እናሳስባለን። እኛ ይህን ነገር በጥኑ መንግስት ቆም ብሎ ለትምህርት ሚኒስትር ይህ ነገር በአጥኖቶ እንዲያየው ለመንግስት እንጠይቃለን። መንግስታችን እንጠይቃለን። የኢትዮጵያ ሙስሊሞች የልማት ወዳድ የስራ ናቸው። ወግድ ወደ ሌላ እንዲደረጉ አንዳንድ ሁኔታዎች ስናይ አንዳንዴ ግርምት ይፈጥርብናል። ሆን ተብሎ ነው ወይ እንላለን። በተለይም ወሳኝ በሆኑ ጊዜ ህዝብን በማስተባበር ጊዜ ህዝብን ችግሩን በሚፈታ ጊዜ፣ ሌላ ችግር ባለው ችግር አንሶ ሌላ ችግር እንዲፈጠር ማድረግ ቢታረም። አገራችን በአንድ ብቻ አትለማም። ይህን ሲል ብዙ ክርስቲያን ወንድሞች፣ እህቶች፣ ልጆች አሉ። ይህንን ራሱ የሚቃወሙ በተለያዩ ትምህርት ቤቶች እንደኛ ማዕከላዊ ኢትዮጵያ ክልል ብናይ ከምናም ከባይካች አምናም ጀምሮ ጉንቹሬ ላይ ከፍተኛ የሆነ ችግር ተፈጥሮ ነበር። ያንን አጥጋቢም ባይሆኑም መስመር በልማት ወዳዱ ህዝባችን ህዝበ ሙስሊሙም ክርስቲያን ወንድሞቻችንም ይችን አገር ወደ ሌላ እንዳትሄድብን ሰላሟ የጠነከረ እንዲሆን ተባብሮ አቅጣጫ እያሳዙ ነው። አሁንም በተለያየ ቦታ የሚታይ ነገር መንግስት እንግዲህ አባት ነው ለሁሉም። አገራችን የጋራ ናች። ሃይማኖታችን የልዩ ነው የተለያየንን መንግስት ይሄን ቆም ብሎ አይቶ ቢያስተካክልን የሚል ጥሪ ነው ያለን። በማዕከላዊ ኢትዮጵያ መጅልስ ከፍተኛ ምክር ቤት ስምና በህዝቡ በነዋሪው ህዝብ በሙስሊሙ ህዝብ ስም እንጠይቃለን የፌዴራል መጅልስ ያወጣውን አቋም እኛም እንደግፋለን አስፈላጊው ነገር ሁሉ በሰላማዊ መንገድ ይህ መብት እንዲከበር እንሰራለን አገራችን አላህ ሰላም ያርጋት አገር ሰላም ካልሆነ እሳቱ የሁሉም ነው ስለዚህ በዚህ በኩል ሙስሊም ክርስቲያን አይልም በዩኒቨርሲቲዎቹም አካባቢ አንዳንድ ነገር መልእክት ሲተላለፍ የተጠና መሆን አለበት ጊዜው የጠበቀ ስለዚህ እኛ በአንድነት ግድቡን እንደጨረስን በአንድነት ወደባችንም እንድናስተካክል፣ በአንድነት አገራችን እንድታድግ፣ ከመሪ መንግስታችን ጎን መሆናችን፣ ከልማት ጎን መሆናችን፣ በሙሉ ልብ በሙሉ እሳቤ መቆማችን እናረጋግጣለን። አላህ አገራችን ሰላም አርጋት። ለመጥፎ የሚፈልጋት አላህ አደብ ይስጠው። ከአደጉ አገር ተርታ እንድትሆን አላህን እንለምናለን።